ዛሬም ሌላ የስራ ማቆም አድማ በትግራይ ክልል፣ የዳኞች የስራ ማቆም አድማ። ሀገር ወዴት እያመራች ነው? በርካታ ዳኞች ከዚህ በኋላ አንሰራም ሲሉ ስራቸውን አቁመዋል። ለምንና እንዴት የሚለውን በስፋት እንመለከታለን። በአማራ ክልል የታሰሩ ኤርትራውያን፣ ከወደ መቀለ የተሰማው መረጃ ምንድን ነው የሚለውን በዝርዝር ሰዓታችን በስፋት የምናስደምጣቸው ይሆናል። በሌላኛው መረጃችን ደግሞ በደቡብ አፍሪካ በጥይት የተገደለው የኢትዮጵያዊ ጉዳይ እጅግ አነጋጋሪ ሆኗል። ይህ ግለሰብ ለምን በጥይት ተገደለ ነገር ውስጥ ለምን አነጋጋሪ ሆነ የሚለውን በዝርዝር እንመለከታለን። የዩክሬን የተኩስ አቁም ስምምነት እንዲደረስ ፕሬዚዳንት ዶናልድ ትራምፕ ቫቲካን እንድትደራደር ያቀረቡት ሀሳብ በተመለከተ ከጣሊያን የተሰማውን መረጃም በዝርዝር ሰዓታችን በስፋት የምናስደምጣችሁናል። ሰላም ጤና ይስጥልን። በመላው ክፍል ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የአለም ስፍራ ሁሉ ሰላማቸው ይብዛልን እያልን እነሆ ለቻላላችን አዲስ ከሆናቸው ቻላላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደውል መልክቷን በመንካት ቂ ቤተሰብነትን ከኛ ጋር እንድት መሰርቱ እንዲሁም በየለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። የዳኞች የስራ ማቆም አድማ በትግራይ። በትግራይ ክልል የዳኞች የስራ ማቆም አድማ ሁለተኛ ቀኑን መያዙ ተነገረ። ዳኞቹ ከዚህ በፊት ከስራቸው ጋር በተያያዘ የደህንነት ስጋት እየተፈጠረ መሆኑን ሲገልጹ እንደነበር ይታወሳል። ታዲያ ትላንትና በመቀሌ የሚገኙ የሰባቱ ክፍለ ከተማ ፍርድ ቤቶች እንዲሁም የመቀሌ ከተማ መካከለኛ ፍርድ ቤት ስራቸውን አቁመው ውለዋል። የስራ ማቆም እርምጃው ዛሬም መቀጠሉ ነው የተሰማው። ዳኞቹ በዋነኝነት ስራቸውን ለማቆም ያስገደዳቸውን ሲገልጹም በዳኞች ላይ የደህንነት ስጋት ተፈጥሯል፣ በዚህ ምክንያት ስራችንን ማከናወን አልቻልም ነው ያሉት። የትግራይ ዳኞች ማህበር ከቀናት በፊት በተለያዩ ጫናዎች ምክንያት በርካታ ዳኞች ስራቸውን እየለቀቁ መሆኑን መግለጹ ይታወሳል። በተለይም ከጾታ ጥቃት ጋር የተያዙ ጉዳዮችን የሚዳኙ ዳኞች ላይ ጫናዎችና ማስፈራሪያ እንደሚደርስም አመላክቷል። እየደረሱባቸው ባሉ እንዲያሉ ጫናዎች ምክንያትም ከ138 በላይ ዳኞችም ስራ መልቀቃቸውን የማህበሩ ፕሬዚደንት አቶ ዳዊት ኃይለስላሴ ለመረጃ ምንጫችን ተናግረዋል። በትናንትናው ዕለት የትግራይ ክልል ሲሆን ጊዜያዊ አስተዳደር ባወጣው መግለጫ በፍርድ ቤቶችና ዳኞች ላይ የሚደርስ ስጋት የሚፈጥር ሁኔታን የማይታገስና ፈጣን እርምጃ እንደሚወስድም አመላክቷል። በመቀሌ የሚገኙ ፍርድ ቤቶችም ስራ ማቆማቸው በስፋት እየተገለጸ የሚገኝ ሲሆን ፍርድ ቤቶቹ ባወጡት ማስታወቂያ ከትላንትና ጀምሮ በሁሉም ሰባቱ ክፍለ ከተሞችና በማዕከላዊ መቀሌ ችሉት ጭምር ላልተወሰነ ጊዜ ስራ እንደቆሙ አስታውቀዋል። ፍርድ ቤቶቹ እዚህ ውሳኔ ላይ የደረሱት የትግራይ ክልል ዳኞች ማህበር ጊዜያዊ አስተዳደሩ አስቸኳይ መፍትሄ ይስጠን ሲልም መግለጫ ካወጣ ከቀናት ከተማት በኋላ ነው። ማህበሩ በመግለጫው ፍርድ ቤቶች ጫና እየተደረገባቸው መሆኑን ገልጾ የሚመለከታቸው አካላት በቂ ትኩረት ባለመስጠታቸው ፍርድ ቤቶችና ዳኞችም የተቸገሩ መሆናቸውን ማስረዳቱን በስፋትም ተዘግቧል። ማህበሩ በመግለጫው ግንቦት 8 ቀን 2017 ዓ ም በመቀለ ማዕከላዊ ፍርድ ቤት በኋላው ችሎትም የተፈጠረ ሁኔታ ለዚህ ትልቅ ማሳያ መሆኑን ገልጾ ነበር። በዕለቱ የወይዘሪት ዘውዲቱ ሀፍቱ እንግድያ በተመለከተ ጉዳዩ እየታየ ባለበት ወቅትም በችሎት ላይ ከፍተኛ ብጥብጥ መከሰቱና ይህንንም ተከትሎ ዳኞችና ቃቤ ዜጎችም ለደህንነታቸው በመስጋትም ችሎቱን አቋርጠው ለመሄድ መገደዳቸውን ማስረዳቱም ይታወቃል። ይህ በእንዲህ እንዳለም ወይዘሪት ዘውዶ ሀፍቶ በነሐሴ ወር 2015 ዓ ም በመቀለ ከተማ ውስጥ በግፍ የተገደለች ሲሆን በግድያው የተጠረጠሩት ያሬድ ገብረስላሴና ና አንገሶም ኃይለማርያም በቁጥጥር ስር መዋላቸው ይታወቃል። እነዚህ ተጠርጣሪዎች ጉዳያቸውን በፍርድ ቤት የተከታተሉ የሚገኝ ሲሆን ግንቦት 8 ቀን 2017 ዓ ም የዋለው ችሎትም በሁለቱም ላይ የጥፋተኝነት ውሳኔን አስተላልፎባቸዋል። ከዚህ በመነሳትም ፍርድ ቤቱ አቃቤ ህግ የቅጣት አስተያየት ለማቅረብ ጠይቋል። አቃቢ ሕጉም ተከሳሾቹ አስተማሪ ለሌላው ማስተማሪያ እንዲሆንም በሞት ሊቀጡ ይገባል የሚል ሀሳብ ነው ያቀርባል። ይህንን ተከትሎ የተጠርጣሪዎቹ ቤተሰቦችም በፍርድ ቤት ውስጥ ብጥብጥ በማስነሳታቸውና የችሎቱን ወንበር ጭምር በመሰባበራቸው ችሎቱ ሊቋረጥ መቻሉም በስፋት መዘገባችን ይታወሳል። በደቡብ አፍሪካ አንድ ኢትዮጵያዊ በጥይት መገደሉ እጅግ እያነጋገረ ይገኛል። በምስራቃዊ ማምሎዲ በሚገኘው ተሽዋኒ ከተማ የኢትዮጵያ የተገደለው በጠራርጻይ መሆኑን ፖሊስ አስታውቋል። ሟቹ እድሜው አርባ አምስት የሆነና በዚያው ከተማ ውስጥ የስፓዛ ሱቅ ያለው እንደነበረም የጠቀሰው ፖሊስ የግድያውን መንስኤ በተመለከተ ምርመራ በማድረግ ላይ መሆኑን ገልጿል። የፖሊስ ቃል አቀባይ ካፒቴን ጆሃንም ሲናገሩ ትላንት ጠዋት ላይ ማችና ተጠርጣሪው ገዳይ በማች ሱቅ በር ላይ ሲጨቃጨቁ ነበርም ብለዋል። ከዚያም ማች ወደ መኪናው ውስጥም ገብቶ ባለበት ወቅትም ተጠርጣሪው ሽጉጥ አውጥቶ በርካታ ጥይት እንደተኮሰበትም የአይን ምስክሮች መናገራቸውንም አስታውቀዋል። ተጠርጣሪው ድርጊቱን ከፈጸመ በኋላ ከአካባቢው መሰወሩን ገልጸው ፍለጋ እየተደረገ መሆኑንም አስረድተዋል። ሟች በራሱ ቶይታ ኮሮላ መኪና ውስጥም ከተመታ በኋላ ተርፎ የነበረ ቢሆንም ወደ ሆስፒታል ከተወሰደም በኋላ ሕይወቱ ማለፉን ጨምረውም አስታውቀዋል። ወደ ቀጣይ መረጃችን ስናመራ በአማራ ክልል ፖሊስ ጣቢያዎች ለስድስት ወራት ተኩል ያክል በእስር ላይ የነበሩ አምስት ኤርትራውያን ስደተኞች ከእስር መፈታታቸው ተነገረ። እነዚህ ኤርትራውያን ለምን ታሰሩ? ክልል በዳባት ደባርቅና ጎንደር ከተማ ፖሊስ ጣቢያዎች ላለፉት ስድስት ወራት ተኩል በእስር ላይ የነበሩ አምስት ኤርትራውያን ስደተኞች ከእስር መፈታታቸውን የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን አረጋገጠ። መሰረት ገብረስላሴ፣ እስማኤል አመዲን፣ ፍሳ ኪዳን ማሪ ብርሃንና ተስፋለም የተባሉ ኤርትራውያን ስደተኞች ከጥቅምት ስምንት እስከ ዳር 26 ቀን 2017 ዓመት ባሉት ቀናት ከሚኖሩበት ዳባትም አለም ዋጪ የስደተኞች መጠለያ ጣቢያና ከዳባት ከተማ ተይዘው መታሰራቸውም ተገልጿል። ስደተኞቹ የተጠረጠሩበት ወንጀል ሳይነገ ሳይጠየቁና ክስም ሳይመሰረትባቸው ለስድስት ወራት ተኩል ያክል በሰሜን ጎንደር ዞን ዳባት ፖሊስ ጣቢያና ደባርቅ ፖሊስ ጣቢያ እንዲሁም በጎንደር ከተማ አራተኛ ፖሊስ ጣቢያ ታስረው እንዲቆዩ መደረጋቸውን የታሳሪዎች ጠበቃም ተናግረዋል። ከስደተኞች መካከል እስማኤል አመዲን እንደገለጹትም ከሳሽና ጠያቂ ባለማግኘታቸው በጠበቃቸው አማካኝነት ራሳቸውን ታሳሪዎቹ ጉዳያቸውን እንዲታይላቸው ክስ ማቅረባቸውንና በችሎቱም ስለተጠረጠሩበት ሁኔታ የሚያስረዳ አካል ባለመቅረቡ ከፖሊስ ጣቢያው ባለፈው ሳምንት ወጥተው ወደ ቤተሰቦቻቸው መቀላቀላቸውን ተናግረዋል። ኤርትራውያን ስደተኞችም ከእስር መፈታታቸውን ማረጋገጡን የገለጸው የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን ቀደም ሲልም አምስቱ ኤርትራውያን ዳባት በሚገኘው አለምዋጭ የስደተኞች ጣቢያ እና በአካባቢው ህገወጥ ተግባራትን ሲፈጽሙ ነበር በሚልም ተጠርጥረው በጸጥታ ኃይሎችም መያዛቸውንም አመላክቷል። ባሳለፍነው በታህሳስ ወር በአማራ ክልል ሰሜን ጎንደር ዞን ከአለምዋጭ የስደተኞች መጠለያ ጣቢያ ተወስደው በእስር ላይ የሚገኙ አምስት ኤርትራውያን ስደተኞችን ከማስፈታት እስከ ግማሽ ሚሊዮን ብር እንዲከፍሉ መጠየቃቸውን መዘገቡም ይታወሳል። ኢንተርናሽናል በካቲት ወር በኢትዮጵያና ሱዳን የሚገኙ የኤርትራ ስደተኞች የሰብአዊ መብት ሁኔታ መባባሱን በመግለጽም በሶስት ወራት ብቻ ከ600 በላይ ኤርትራውያን በግዳጅ ከኢትዮጵያ ወደ ኤርትራ እንዲመለሱ መደረጋቸውን የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤትም ድርጊቱን እንዲያውግዝም ጥሪም አቅርበዋል። ወደ መጨረሻው መረጃችን ስናመራ በዩክሬን የተኩስ አቁም ስምምነት እንዲደረስ ፕሬዚዳንት ዶናልድ ትራምፕ ቫቲካን እንድትደራደር ያቀረቡት ሀሳብ ጣሊያን እንደምትደግፈው አስታወቀች። የጠቅላይ ሚኒስትር ጆርጂያ ሜሎኒ ቢሮ እንዳስታወቀውም ጣሊያን በዩክሬንና መካከል ግንኙነቶችን ለማመቻቸት እናም ወደ ሰላም ለመራመድ ዝግጁ መሆኗን ገልጾ አዲሱ ሊቀ ጳጳስ በቫቲካን ንግግር እንዲደረግም ያሳዩት ፈቃድ በአዎንታዊ መልኩ እንቀበለዋለን ብለዋል። ይሁን እንጂ እስካሁን በቫቲካን ውይይት እንደሚደረግ ስምምነት ላይ አልተደረሰም። ባለፈው አርብም በዩክሬን እና ሩሲያ ባለስልጣናት መካከል በኢስታንቡል የነበረው ንግግር ሞስኮ ተጨማሪ ፍላጎት ከማንጸባረቅ ውጭ አንድ እርምጃ መሻገር አልቻለችም። ሊቀ ጳጳስ ሊዮ ባለፈው ሳምንት ቫቲካን ባላንጣዎችን ለማቀራረብ ሁሌም ዝግጁ መሆናቸውን ገልጸው ሰላም እንዲያሸንፍ ሁሉንም ጥረት እንደሚያደርጉም ገልጸዋል። ሊቀ ጳጳሱ ንግግሩን ማሰናዳት አሊያም ደግሞ ማደራደሩን ተስፋቸው እንጂ መሬት የረገጠ እቅድ እንዳልሆነም ጠቁመዋል። ቀጥተኛ ንግግር የሚቀጥል ከሆነ ዩክሬን ቫቲካን የንግግር አዘጋጅ መሆኗንን ትቀበላለች። ቮሎድሚር ዘለንስኪን ማክሰኞ ዕለት ከሩሲያ ጋር ለመነጋገር መድረክ መፍጠርን ጨምሮ ከጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር መነጋገራቸውን በኤክስ ገጻቸው ላይም ገልጸዋል። በመሪዎች ንግግር ዘለንስኪን ስዊዘርላንድና ቱርክን እንደ አማራጭ የንግግር ስፍራዎች ማቅረባቸውንም ጠቁመዋል። ነገር ግን ክሬምሊን ለንግግር ቱርክን ልትመጥ እንደምት ትችልም ይጠበቃል። በኢስታንቡል የተጀመሩ ንግግሮች ተከታታይ እንዲሆኑ በተለይም ጦርነቱ ከተጀመረ በኋላ በቱርክ ንግግር እየተደረገበትም ስምምነት እንዲቀጥልም ይሻል። ዩክሬን ወታደራዊ ኃይሏን መቀነስን ያካተተው ስምምነት አሁን ላይ ለኪየቭ የሚያዋጣም አይደለም። ሩሲያ ተጨማሪ ፍላጎቷን ያሳወቀች ሲሆን ክሬምሊን ጨምሮ በሩሲያ በከፊል ለተያዙ አራት ግዛቶችም ዩክሬን እውቅና እንድትሰጥም ጠይቃለች። ለክሬምሊን ንግግሩ የሚደረግበት አገርም ያን ያህል የሚያሳስበው ሳይሆን ንግግሩ በቭላዲሚር ፑቲን ፍላጎት ላይ እንዲሆንም ግን ይሻል። ትርጉም ያለው ንግግር እድሉ ዝቅተኛ እንደሆነም ይታመናል። የካቶሊክ ቤተ ክርስቲያን ግጭቶችን በማሸማገል ታሪክ ያላት ስትሆን በሩሲያ የተወሰዱ የዩክሬን ሕጻናትን ለማስመለስም እናም እስረኞችን ለማስለቀቅ በነበሩ ንግግሮች ላይም ተሳትፋለች። የአዲሱ ጳጳስ ተሳትፎም ለንግግሩ የተለየ አካሄድ ሊያመጣ እንደሚችልም ይጠበቃል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ እስክንገናኝ ድረስ ቸርቆዩልን